ምትልሽ ኤፍራታ አንደኛውን ችግር ተወጣው ስትል ሌላኛው ችግር ይተካባታል። ሀፌትን ከምታገባ ናታን ቢታሰር ይሻላል። ምክንያቱም ሀፌት አላማውና እቅዱ ናታንን በቆሞ ማሳበድ ነው። ታዲያ አሁን ላይ ኤፍራታ ናታን እንዳይታሰር፣ ናታን እስር ቤት እንዳይገባ ብላ እንኳ ሀፌትን ብታገባውም ነገር ግን የናታን ስቃይና መከራ እንደቀጠለ ስለሚሆን ቢያንስ ታስሮ እዛ እረፍት ቢያገኝ ይሻላል እንጂ ሀፌት በፍጹም ኤፍራታን ማግባት የለበትም ባይ ነኝ። እናንተስ ምን ይመስላችኋል? ክፍል ስልሳ አንድን ሀረግ ድራማ እንዴት አያችሁት? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጎ እንግዲህ ከፈተናዎች በኋላ በእርግጠኝነት መጨረሻ ላይ ናታንና ኤፍራታ እንደሚጋቡ ተስፋ አደርጋለሁኝ። እንግዲህ ሀረግ ድራማ ከቀን ወደ ቀን አጓጊና ልብ አንጠልጣይ እየሆነ መጥቷል። ታዲያ ባለፈው ክፍል ወደ መጨረሻ አካባቢ ፂ ለኤፍራታ ወርቃ ዝ በር ላይ አምጥታ እንደጣለቻት ገኒ እንደሆነችና በሰዓቱ ተደፍራ እንደነበረ ስለቸገራት እንደነበር እየነገረቻት ነበር። ታዲያ ግን ናታን ተመልሶ ሲመጣ ድምፂ ያለቻትን ሁሉ ረስታ ነበረ። ታዲያ ኤፍራታም ግራ ብትጋባም ነገር ግን በዛም በዚህም ብሎ ውዱ ፍቅረኛዋ እንድትረሳ አድርጓታል። ነገር ግን ጥያቄ ፈጥሮባታል። ገነትን ያየችበት አመለካከት እንደዛ እንስፍስፍ የምትልላት ሳትሆን የሆነ ችላ ብላት ነበረ። እና ግን አሁንም ቢሆን ዛሬ ነገር ሳይሉ ለኤፍራታ እውነታውን ቢነግሯትና ቢያንስ እናቷ እንደሆነች ብታቅ ደስ ይለኛል። ለማንኛውም ግን እንግዲህ ሀፌት በጣም ጓጉቷል ኤፍራታን ለማግባት። እንግዲህ ቤቱ ድረስ ሰራተኛ እስከ ማምጣት በቃ ከሷ ጋር ጥሩ ላይፍ ለመኖር ምናምን እንግዲህ አስቡት። ወንድሙ ነው። ወንድሙን እንደሆነ ያቃል። ቢያንስ እንኳን ናታን ሀፌት ምን እንደሆነ የሚያውቀው ነገር የለም። ቤታቸውን ወሰደ፣ አባታቸውን በሽተኛ አድርጎ ውጭ ሀገር እየታከሙ ነው። በቃ ናታን ሁሉም ነገር እየወሰደበት ነው ያለው ማለት ነው። ናታን ላይ ያለውን እና እንደ ሀፌት አይነት ሰው ፈጣሪ እየጠብቃችሁ። በጣም በእርግጥ ሀፌትን በልጅነቱ በደረሰበት ተጽዕኖ ነው፣ ግን ደግሞ እነዚህ ምንም የማያውቁ ልጆች ላይ እንደዚህ ጥባ ጥቤ መጫወቱ በጣም ያናድዳል። ለማንኛውም እንግዲህ ሀረግ ድራማ ቤዛም ከዚህ ልውጣ እንጂ ሁሉንም ከቤቴ አስወጣቸዋለሁኝ አስወጥች፣ ራሴ ብቻዬን ነው መኖር የምፈልገው እያለች ነው እንግዲህ። ቤዚ የመጀመሪያ ውጭና ከዛ ለተንኮሉም ለሁሉም ትደርሽበታለች። እንግዲህ ኤፍራታ ማናቸውም ቢሆን በኤፍራታ የመጣ ድርድር እንደማያውቁም እንግዲህ ቤዛም እየተናገረች ነበረ። ግን ቤዛ አሁን ላይ ልትታረም የቅርባይነት ልትሆን ይገባት ነበር። ምክንያቱም በሰው መሀል ተከብቤ ሰው አጣሁ፣ ውሃ የሚሰጠኝ የለም፣ ታመሚ የሚጠይቀኝ የለም እያለች እንኳ አሁንም ሌላ ተንኮል ታስባለች ማለት ነው። እና ውድ ቤተሰቦች ሀረግ ድራማ እንዴት አያችሁት? እኔ ኤፍራታ በፍጹም ሀፌትን ማግባት የለባትም። ናታን ይታሰር። በቃ እስር ቤት ይሻለዋል። እስር ቤት እርፍ ቢል ይሻላል። እንግዲህ እስር ቤትን ቢሆንም ሀፌት ምግብ እንዳሰጡ ውሃ እንዳሰጡ ካላቸው አይሰጠውም ነገር ግን ደግሞ ቢሆንም በመጠኑ እኔ ኤፍራታ ናታንን ለማዳን ስትል አግብታ ሀፌት ናታን ከሚሰቀኝ እኔ ቢታሰር ባይነ ሲቀጥል ደግሞ ፖሊሶች ቢያዩት እኮ ትክክል